ዕለተ ዓርብ ሁሉም ካዱት። የፈወሳቸው ያስተማራቸው ተአምራቱን ያሳያቸው ሁሉ ኢየሱስ ክርስቶስን ካዱት። ዕለተ ዓርብ ኢየሱስ ክርስቶስና ድንግል ማርያም ኢየሱስ በጎልጎታ በዮሐንስ ምዕራፍ 19 ቁጥር 16-17 ላይ ኢየሱስ በጲላጦስ ፊት ከተፈረደበት በኋላ መስቀሉን ተሸክሞ ወደ ጎልጎታ ተወሰደ። ይህ መንገድ ለኢየሱስ ብቻ ሳይሆን ለእናቱ ለቅድስት ድንግል ማርያምም ከባድ ጊዜ ነበረ። ድንግል ማርያምም የእግዚአብሔር እናት ከመጀመሪያው ጀምሮ የኢየሱስን ተልዕኮ ተቀብላ በእምነት ተጉዛለች። ከመልአኩ ቅዱስ ገብርኤል መልእክት ጀምሮ ሉቃስ ምዕራፍ 1 ቁጥር 26 እስከ 38 እንደሚነግረን ድንግል ማርያም ልጇ ለታላቅ ዓላማ መወለዱን ተረድታለች። ነገር ግን ይህን መንገድ ስትመለከት ልጇ ተሰባሪ ተገርፎም ተንቁም ስታየው፣ ልቧ ምን ያህል እንደተሰበረ መገመት እንችላለን። በዮሐንስ ምዕራፍ 19 ቁጥር 25 እስከ 27 ላይ ድንግል ማርያም በኢየሱስ መስቀል ግርጌ ቆማለች። እናት ልጇን በእንደዚህ አይነት አሰቃቂ ሁኔታ ስትመለከት ምን እንደተሰማት መገመት እንኳን ከባድ ነው። ድንግል ማርያምም በዚህ ጊዜ ተስፋ ቆርጣ ወይም ተጣድፋ መጮህ ትችል ነበረ። ነገር ግን በጸጥታ በጽናትና በእምነት ቆማለች። እንደ መጽሐፍ ቅዱስ ጸሐፊዎች ገለጻ ይህ የስምዖን ትንቢት መሟላት ነበረበት። ነብስሽን ሳይፍ ይወጋታል እንዳለ ሉቃስ ምዕራፍ 2 ቁጥር 35። ድንግል ማርያምም የእግዚአብሔርን ፈቃድ ተቀብላ በጸጥታ ተሰቃየች። እናም በዚያ አሰቃቂ ጊዜ ኢየሱስ ክርስቶስ ለእናቱ ርኅራኄ አሳያት።

በማቴዎስ ምዕራፍ 27 ቁጥር 45 እስከ 50 እና በሉቃስ ምዕራፍ 23 ቁጥር 44 46 ላይ ኢየሱስ በመስቀል ላይ መጨረሻዎቹን ሰዓታት አሳለፈም። ከቀኑ ሶስተኛው ሰዓት ጀምሮ ጨለማ ሰፈነም። ይህም የእግዚአብሔር ቁጣና የኃጢአት ክብደት መገለጫ ነበረ። ኢየሱስ በዚህ ጊዜ አባቴ አባቴ ለምን ተውከኝ ብሎ ጮኸ። የማቴዎስ ወንጌል ምዕራፍ 27 ቁጥር 46? የም የሰው ልጅ ሁሉ ኃጢያት ተሸክሞ የእግዚአብሔርን መለየት እንደተሰማው ያሳያል። በመጨረሻም አባት ነፍሴን በእጅህ አሳልፋለሁ ብሎ መንፈሱን ሰጠም። ሉቃስ ምዕራፍ 23 ቁጥር 46 እንደሚለን፣ ይህም የኢየሱስ ክርስቶስ መሥዋዕትነት ለሰው ልጅ ካለው ፍቅር የተነሳ ነበረም። ድንግል ማርያምም ይህንን ሁሉ ስትመለከት ልጇ ለዓለም መዳን እንደተሰጠ ተረዳች። እሷም በዚህ መሥዋዕትነት ውስጥ ተካፋይ ይሆናለች፣ ምክንያቱም እርሷ ለእግዚአብሔር ፈቃድ እንከኒለሽ ብላ የተቀበለች ናት። ዕለተ አርብ አስጨናቂ ቢሆንም ታሪኩ እዚያ አያበቃም። ድንግል ማርያም ልጇን በመስቀል ላይ ሞቶ ስትመለከት ልቧ በእጅጉ ተሰብሮ ነበረም። ነገር ግን እምነቷ አልተናወጠም። እሷ የእግዚአብሔርን ተስፋ ይዛ ቆየች። እናም እንደምናውቀው ከሶስት ቀናት በኋላ ኢየሱስ ተነሳም፣ ሞትን አሸንፎ ለሁሉም የዘላለም ሕይወትን ተስፋ አልሰጠም? ዮሐንስ ምዕራፍ 20 ከቁጥር 1 እስከ 18 እንደሚነግረን ድንግል ማርያም በዚህ መልክ ለእኛ የእምነት ምሳሌ ነች። በጣም በሚያሳዝን ጊዜ እንኳን ልቧ በተሰበረ ጊዜ እንኳን የእግዚአብሔርን ተስፋ መያዝ ችላለች። የዕለተ አርብ ታሪክ ስለ ስቃይ መሥዋዕትነትና ፍቅር ነው። ኢየሱስ ለሰው ልጅ መዳን ሕይወቱን ሰጠ። ድንግል ማርያም ደግሞ በእምነትና በጽናት የእግዚአብሔርን ፈቃድ ተቀበለች። ይህ ታሪክ ለእኛ ትልቅ ትምህርት ነው። በሕይወታችን ውስጥ አስቸጋሪ ጊዜያት ሲመጡ የድንግል ማርያምን እምነትና የኢየሱስን ፍቅር ተመልክተን ተስፋችንን መጠበቅ እንችላለን። ምክንያቱም ከዕለተ አርብ በኋላ የትንሣኤ ዕለት ይመጣልና። ሰላምን ከጤና ፍቅርን ከበረከት ጋር ተመኝንላችሁ ውድ ቤተሰቦቻችን፣ ሰዎቻችን በእያላችሁበት ያለም ዳረቻ ሁሉ እንደምን እንደምንቆያችሁን። በመግቢያችን ባደመጣችሁት በኢየሱስ ክርስቶስ ስቅለት ላይ ትኩረቱን ያደረገ ዝግጅት ይዘንላችሁ እርበናል። ይህ ዝግጅት እንግዲህ ለክርስቲያን ለኦርቶዶክሶች ምን ያህል እንደሆነ ሁላችንም እንረዳለን። ጊዜና ወቅቱንም የዋጀ ነው ብለን ስላምንን፣ ይህንን ዝግጅት ወደ እናንተ እናደርሳለን። አብራችሁን ስለምትቆዩ ከወዲሁ እናመሰግናለን። ሰናይ ቆይታ ይሆንላችሁ። በክርስትና እምነት ተከታዮች ከትንሳኤ ዕለት የምትቀድመዋን ዕለት አርብ የኢየሱስ ክርስቶስ የስቅለት ቀን በማለት በያመቱ ያስቧታል። ይህች ዕለትም ከብዙ እንግልትና ስቃይ በኋላ ኢየሱስ ክርስቶስ የሰው ልጅ ከተዘፈቀበት ኃጢአት ለማንጻት ሲል በመስቀል ላይ የከፈለው መስዋዕትነት የሚዘከርባት ናት። የእምነቱ ተከታዮች ዕለቱን ኢየሱስ ለሰው ልጆች ፍቅር ሲል ራሱን አሳልፎ የሰጠበት ነው ብለው ያምናሉ። ኢየሱስ በወቅቱ የተቀበለው ስቃይና ሞት እጅግ አሰቃቂ ቢሆንም በዕለተ እሑድ ሞትን ድል አድርጎ በመነሳት ትንሣኤው ተበስሯል። በመስቀል ተቸንክሮ የሞተው ኢየሱስ ክርስቶስ በታሪክ ድርሳናት ዘንድ ከፍ ያለ ስፍራ ቢሰጠውም ይህ አሰቃቂ ሞት ግን ለበርካታ ምዕተ ዓመት ተፈጻሚ ሲሆን ቆይቷል። ኢየሱስ ከመወለዱ ከምዕተ ዓመታት በፊት በተጀመረው የስቅላት ቅጣት በርካታ የዓለማችን ሰዎች ሕይወታቸው አልፏል። በጥንት ጊዜ አንድ ሰውን ለመግደል ይፈጽሟቸው በነበሩ ሦስት አሰቃቂ መንገዶች መካከል ስቅለት እጅግ የከፋው እንደሆነ ይታሰብ ነበረ፣ ሲሉ በደቡብ አፍሪካ የፍሪስቴት ዩኒቨርሲቲ የጥንታዊ የባህል ደራሲና ተመራማሪ ሉዊዝ ሲሌር ያስረዳሉ። ሌሎቹ የግድያ መንገዶች ደግሞ ሰውን በሕይወት እያለ ማቃጠልና አንገት መቅላት ይገኙበታል። በዘመኑ በሕዝብ ውስጥ በተቻለ መጠን ከፍተኛ ሽብር ለመፍጠር ፍጹማዊ ጭካኔ በተላበሰ መልኩ ሰዎችን መግደል የተለመደ ነበር የሚሉት ደግሞ በስፔን በሚገኘው የናቫራ ዩኒቨርሲቲ ስነ መለኮት ትምህርት ክፍል ተባባሪ ፕሮፌሰር ዲየዝ ፔሬዝ ጎዳር ናቸው። በመስቀል ላይ ተሰቅሎ የሞት ቅጣት የሚፈጸምበት ሰው ወዲያውኑ ሕይወቱ አያልፍም። ማንኛውም አላፊ አግዳሚ እንዳየው በአደባባዮች ላይ የሚፈጸም ሲሆን ሕይወቱም የሚያልፈው ከቀናት በኋላ ነው። በቀናት ውስጥም የተሰቀሉ ሰዎች የመታፈን የደም መፍሰስ የድርቀት፣ እንዲሁም የተለያዩ የሰውነታቸው ክፍሎች ስራቸውን ያቆማሉ። ለመሆኑ ይህ ሰውን በመስቀል ላይ መስቀል የሚፈጸመው የሞት ቅጣት መቼና እንዴት ተጀመረም? ክርስቶስ ከመወለዱ 500 ዓመት በፊት በአሁኑ ወቅት መካከለኛ ምስራቅ ተብሎ በሚጠራው አካባቢ ይኖሩ የነበሩና የሁለት ታላላቅ ስልጣኔዎች ባለቤት የሆኑት አሶራውያን እንዲሁም በባቢሎናውያን ዘመን በመስቀል ላይ የሚፈጸም የሞት ቅጣት እንደተጀመረ ዶክተር ሲሊዮር ያምናሉ። በተጨማሪም በስድስተኛ መቶ ክፍለ ዘመን በፋርሶች ዘንድ ስልታዊ በሆነ መንገድ ተግባራዊ ይሆን እንደነበረ ይነገራል። ዶክተር ፔሬዝ እንደሚሉት ይህንን የሞት ቅጣት መንገድ በተመለከተ እጅግ ጥንታዊ መረጃዎች የተሰበሰቡበት በአሶራውያን ቤተ መንግስት ማስጌጫዎች ላይ ነው በቤተ መንግስት ግድግዳዎች ላይ የጦርነት ድሎችና የጦር ምርኮኞች እንዲሁም ምርኮኞች የተገደሉበት መንገድ የሚያመላክቱ ስዕሎች ነበሩ እነዚህ የአገዳደል ዘዴዎች በመስቀል ላይ ከሚፈጸም ስቅላት ጋር ተመሳሳይ ሆነው ተገኝተዋል ብለዋል ዶክተር ሲሊየር ስለ ስቅለት ታሪካዊ አመጣጥና ምንነት የሚዘረዝር አንድ ጽሁፍ በደቡብ አፍሪካ ሜዲካል ጆርናል ላይ በአውሮፓውያኑ 2003። አ አሳተመዋል። ፋርሳውያን ከመደበኛ መስቀል ይልቅ ሰዎችን በዛፎች ወይም በቆሙ ዘንጎች ላይ ይሰቅሉ እንደነበረ ያስረዳሉ። የሞት ቅጣት የተፈረደበት ሰው መሳቂያ መዘባበቻ ማድረግ እንዲሁም ጭካኔያዊ አሟሟቶችን ማጣመር የተለመደ ነው። ከዘዴዎቹ መካከልም አንዱ በዛፍ ላይ በመስቀል በመታፈንና በድካም እንዲሞቱ ማድረግ ነው ብለዋል ፕሮፌሰር ፔሬዝ። በአራተኛው መቶ ክፍለ ዘመን ታላቁ እስክንድር የስቅላትን ቅጣት ወደ ሜዲትራኒያን አገሮች አመጣም። ታላቁ እስክንድር እና ወታደ ወታደሮቹ የጢሮስን የአሁኗ ሊባኖስ ከተማን ከበቧት ወደ ከተማዋ ማዕከልም ለመግባት ተቸግረው ነበር ይላሉ ዶክተሯም። በመጨረሻም ወደ ከተማዋ ከገቡ በኋላ 2000 የሚሆኑ ነዋሪዎችን ሰቀሉ። የታላቁ እስክንድር ተተኪዎች የስቅላት ቅጣትን ለግብፅ፣ ለሶሪያ እንዲሁም ደግሞ በፊንቄውያን ለተመሰረተችው ታላቋ የሰሜን አፍሪካ ከተማ ካርቴጅ የአሁኗ ቱኒዝን አስተዋወቁም። ከክርስቶስ ልደት በፊት ከ264 እስከ 146 ዓመተ ዓለም በተካሄዱ የ ፑኒክ ጦርነቶች ሮማውያን ዘዴውን የተማሩ ሲሆን ከዚያም በኋላ ለአምስት መቶ ዓመታት በማሻሻል በውጤታማ መንገድ ተጠቅመውበታል፣ ይላሉ ተመራማሪዋ። የሮማውያን ጭፍሮች በየሄዱበት አካባቢዎች ሰዎችን መስቀል ይለማመዱ ነበር፣ ይላሉ። የስቅላት የሞት ቅጣት ተግባራዊ ባደረጉባቸው አንዳንድ ቦታዎች አሉ። የአካባቢው ነዋሪዎች ድርጊቱን ተቀብለው ተፈጻሚ ማድረግ ጀመሩ። በዘጠነኛው ዓመት ዓለም የጀርመኑ ጄኔራል አርሜስ ቴዎበርግ ፎረስት በተሰኘው ጦርነት ሮማውያንን ድል ከነሳ በኋላ የሮማ ወታደሮች እንዲሰቀሉ አዘዘም። ይህም ለሮማውያን በጀርመን ጎሳዎች አሳፋሪ ሽንፈትን ያሳየ ነበረም። በ60 ዓመት ዓለም አይሰኒ በሚባል የሚታወቀው የጥንታዊ ብሪታንያ ጎሳ ንግሥት ቡዲካ በወራሪ ሮማውያን ላይ አመጽ በማስነሳት በርካታ የሮማ ጭፍሮችን ሰቀለች። ቅድስት ሀገር በጥንታዊቷ እስራኤል ሮማውያን ከመምጣታቸው በፊትም ቢሆን ሰዎች በስቅላት ይካጡ ነበረም። ሮማውያን ቅድስት ሀገርን ከመውረራቸው በፊት የስቅላት ቅጣት ተፈጻሚ ስለመሆኑ የሚናገሩ ምንጮች አሉን ይላሉ ፕሮፌሰር ፔሬዝ። ከመካከላቸው አንዱ ሮማዊ አይሁዳዊ የታሪክ ምሁር ፖለቲከኛና ወታደር የነበረው ፍላቪየስ ጆሴፈስ ሲሆን በአንደኛው መቶ ዘመን ኢየሩሳሌም ውስጥ ነበር የተወለደው። ለ27 ዓመታት ከ125-76 ዓመተ ዓለም አይሁዶችን ስለገዛው አሌክሳንደር የያኔስ ዘመን ፍላቪየስ በጻፈው ዘገባ በ88 ዓመተ ዓለም አካባቢ የጅምላ ስቅላቶች ይፈጸሙ እንደነበረ ጠቅሷል። ንጉሱ ከእቁባቶቹ ጋር በአንድ ስፍራ እየተዝናና እያለ 800 የሚ ሆኑ አይሁዶች እንዲሰቀሉ እንዲሁም በአደባባይ ልጆቻቸውና ሚስቶቻቸው እንዲገደሉ አዘዘ ሲል ፍላቪየስ ጆሴፈስ ጽፏል። ሮማውያን በዚህ ወቅት የተለያዩ መስቀሎችን ይጠቀሙ እንደነበረ የሚገልጹት ዶክተር ሲሌር የኤክስ ቅርጽ ያለው ነበር ይላሉ። ይሁን እንጂ በአብዛኞቹ አጋጣሚዎች ታዋቂውን የላቲን ምስል ወይም ታው የተሰኘና ከፊደልን የሚመስለው ይጠቀም ነበረም። እነዚህ መስቀሎች ከፍ ብለው የሚሰቀሉ ቢሆንም መሬት ላይ የተጋደሙ መስቀሎችም ለመዱ ነበሩ ይላሉ። የስቅላት ሞት የታዘዘበት ሰው ልክ እንደ ኢየሱስ ክርስቶስ እንዳደረገው የመስቀሉን አግዳሚ እንጨት ተሸክሞ ወደ መሰቀያው ስፍራ እንዲወሰድ ይገደዳል። የሚሰቀሉ ግለሰቦች እርቃናቸውን ካልሆኑ ልብሳቸው ይገፈፍና በጀርባቸው ተኝተው እጃቸው እንዲቸነከር ይደረጋል። እጆቻቸው በመስቀሉ አናት ላይ እንዲታሰር ይደረግና ከመዳፋቸው በታች በሚገኘው አንጓ ሚስማር እንዲቸነከር ይደረጋል። ሚስማር በመዳፉ ላይ አይቸነከርም። ምክንያቱ ምክንያቱ ሚስማሮቹ የሚሰቅለው ሰው ስጋም በጣጥሶ ማለፍ ስለሚችሉ እና መዳፍ የአብዛኛውን ሰውነት ክብደት መሸከም ስለማይችል ነው። ስለዚህ ምስማሩ በጃንጓ ላይ ወይም አጥንት ላይ እንዲያልፍ ይደረጋል። ሚስማሮቹም ርዝመታቸው 18 ሴንቲሜትር እንዲሁም ውፍረታቸው 1 ሴንቲሜትር ሊደርስ ይችላል። የሚሰቀለው ሰውም እግሮቹ እንዲሁ ተጠፍረው ይታሰሩ እና በመደራረብ ከእግሮቹ ከፍ ብሎ በሚገኘው አጥንት ላይ ሚስማሩ እንዲቸነከር ይደረጋል። ጉልበቶቹም ትንሽ አጠፍ ይላሉ። ይህ ሁሉ ሲሆን የሚሰቀለው ሰው ላይ የሚፈጠረው ህመም በቃላት ለመግለጽ የማይቻል አሰቃቂ ነው። በዚህ ሂደት በርካታ ነርቮች ይጎዳሉ ይላሉ ፕሮፌሰር ፔሬዝ። ከዚህም በተጨማሪ ከፍተኛ ደም ይፈሳል። መተንፈስም ስለሚያስቸግር በመታፈን የሚሞቱ በርካቶች ናቸው። በርካታ የሰውነት የአካል ክፍሎች መስራት የሚያቆሙ ሲሆን፣ የተሰቀለው ሰው ተሰቃይቶ ይሞታል። የስቅላቱ ጭካኔ አንዱ ማሳያ ነፍስ ከስጋ እስክትለይ ድረስ የሚፈጀው ጊዜ ረጅም መሆኑ ነው። ምንም እንኳን አንዳንዶች በተሰቀሉ በጥቂት ሰዓታት ሰዓት ውስጥ ቢሞቱም ኢየሱስ ክርስቶስ ለስድስት ሰዓታት ያህል እንደተሰቃየ የመጽሐፍ ቅዱስ ታሪክ ይነግረናል። በአንዳንድ ሁኔታዎች ወታደሮች መሞታቸውን ለማፋጠን የሚያደርጉት የጉልበታቸውን ቋንጃ በመምታት እግራቸውን መስበር ነው። በዚህም የተሰቀሉ ሰዎች የእግራቸውን ጡንቻ ተጠቅመው መተንፈስ ስለማይችሉ ሞታቸው ይፋጠናል ይላሉ ፕሮፌሰር ፔሬዝ። በመጽሐፍ ቅዱስ መሰረት የሮማ ወታደሮች ከኢየሱስ ጋር አብረው የተሰቀሉት ሁለት ወንጀለኞችን እግር ሰብረዋል። ኢየሱስ አስቀድሞ ስለሞተ በሱ ላይ ላይ ይህንን አልፈጸሙም። ኢየሱስ ከመሰቀሉ በፊት በጅራፍ በተደጋጋሚ ተገርፏል። ጅራፉ የብረት ቁርጥራጮችና የሾሉ አጥንቶች ያሉት ሲሆን በዚህም ብዙ ደም ፈሶታል። በመገረፍ ብቻ የሞቱ ሰዎች በታሪክ ድርሳናት ውስጥ አሉ በማለት ፕሮፌሰሩ ያክላሉ። በመስቀል ላይ የሚፈጸሙ ስቅላት የተወገዙ የተጠሉ ሰዎችን ለማጋለጥና ለማዋረድ የሚደረግ ነው ይላሉ ፕሮፌሰር ፔሬዝ። ሮማውያን ሰዎችን በስቅላት ሲቀጡ ሌሎች ያንን ወንጀል እንዳይፈጽሙ ለማድረግ ማስተማሪያ እንዲሆንና ለክፉ ጠላቶችም የተዘጋጀ ሞት ነው። በአብዛኛው በባሪያዎች እንዲሁም በውጭ አገር ሰዎች ላይ ተፈጻሚ ሲሆን፣ በሮማ ዜጎች ላይ ተፈጻሚ የሚሆነው በጣም አልፎ አልፎ ነበረም። እንዲህ አይነቱ ቅጣት አብዛኛውን ጊዜ ከሀገር ክህደት፣ ከወታደራዊም አመፅ፣ ከሽብርተኝነትና ደም መፋሰስን ካስከተለ አንዳንድ ወንጀሎች ጋር የተያያዘ ነው። በዚህም ምክንያት ፕሮፌሰር ፔሬዝ ኢየሱስ መሰቀሉ በጣም ምክንያታዊ እንደሆነ ይታመናል ይላሉ። ነገር ግን እሱን እንደ አደጋ መመልከታቸው በጣም ጣም የሚያስደንቅ ነው። ዓለም እንድትለወጥ የማይፈልጉ እሱም ማጥፋት ብቻ ሳይሆን እንዲገደል የወሰኑበትን መንገድ የኢየሱስ መልእክት እንዳይቀጥል ለማድረግ ግልጽ የሞከሩበትም ቅጣት ነው ይላሉ። የሮም ንጉሠ ነገሥት ቀዳማዊ ቆስጠንጢኖስ ስቅለትን በአራተኛው መቶ ክፍለ ዘመን እንዲቀር ያደረገ ሲሆን እምነቱም ወደ ክርስትና የለወጠ የመጀመሪያው የሮማ ንጉሥ ሆኗል። በዚህም የክርስትና እምነት ህጋዊ በማድረግ ባህላዊ ሃይማኖቶች ሊያደርጉት ያልቻሉትን የክርስቲያን ሮማን ንጉሳዊ ግዛትን መፍጠር ለም ይሁን እንጂ የስቅል አቀጣት ወደ ሌሎች ሀገሮች ተስፋፋ። በአውሮፓውያኑ በ1597 ጃፓን 26 ሚስዮናውያንን የሰቀለች ሲሆን የክርስትና እምነት ተከታዮችም መሳደድ ጀመሩ። መስቀል ለዘመናት የቀጠለ ጭካኔን የሚያስታውስ ቢሆንም ለክርስቲያኖች ግን ኢየሱስ ለፍቅር ሲል መሥዋዕትነት መክፈሉን የሚያመለክት ነው።